ህይወት ከነሳሮም ቤት ያገኘችው ፎቶግራፍ እንድትጠራጠር አድርጓታል ይህ ፎቶግራፍ እኔ ጋማለ እንዴት ሊሆን ይችላል በልጅነታችን ምናልባትም የአንድ ሰፈር ልጆች ሆነን ይሆን እንዴ እንዴት ከዳዊት ጋር ልንነሳስ እንችላለን እያለች በምን አይነት መንገድ አብሮ እንደተነሱ ግራ አጋብቷታል ሚኪ ግን ይሄ የአንቺ ፎቶ ሳይሆን ሩት ነበረች በማለት ለማለባበስ ሞክሯል የሩትና የሳሚ ፍጥጫም እንደቀጠለ ነው ስለ ልጅቷ ጉዳይ ሲከራከሩና ሩት ልጅቷን እንዳሸሸቻት ሲነጋገሩ ሳለ ሁሉንም ሳሮን ተደብቃ ትሰማ ነበረ። ለካንች ነሽ ከጀርባ ይህንን ስራ ስትሰሪ የነበረው ሩት፣ በዚህ መንገድ አልጠረጠርኩሽም ነበር እያለች ነው ሳሮን። ዳዊትን በበኩሉ ሳሮን ስለምትሰራው ወንጀል ከጀርባ እየተከታተላትና ጉዳዩን እንዴት አድርጎ ማጥናት እንዳለበት እየፈተሻት ይገኛል። ሰላም ጤና ይስጥልን ውዴ ቻናል ለቤተሰቦች እንደምን አላችሁ። በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም የህይወት መንገድ ክፍል ሃምሳ ሁለትን የምንመለከት ይሆናል። አሚሩትን የህይወት ልጅ ሽሽሽ አንቺ እንደሆን ሽደርሽበታለሁ የኔን ስተዩ ለህይወት ስትይ አታስቢም ወይ? ለምን ለእናቷ አሳምጥተሽ አላስረከብሻትም? ይላታል። እባክህን እንደዛ አይነት ወሬ ስታነሳ ሳሮን ትሰማናለች፣ ቢያንስ ወደ ውጭ ወጠን ማውራት ይኖርብናል፣ እያለች ነው ሳሚም፣ እና በብስጭት ከሩት ጋር ጭቅጭቁን ቀጥሏል። ቢያንስ አምጭና ለእናቷ ስጫት ሳሮን እያለች ዚማ ሊሆን አይችልም ሩትም ህፃኗ ያለችበት አሁን በመልካም ሁኔታ እንደሆነና ወደ ነሳሮን ቤት የምትመጣ ከሆነ እናቷንም ሆነ ልጇን እንደምትገላቸው ለሳሚ ተነግረዋለች። ሳሚም ለህይወት ልጇን አምጥቶ እንዲያስረክባት ቃል እንደገባላትና አሁን በሩት አማካኝነት ቃሉን እንዳፈረሰ ተማሩ ይነግራታል። ቢገባህ እኔ አንተንም ለመጥቀም ነ ያደረግኩት ያደረጉት በዚህ ሰዓት እንኳን እኔ እናንተ መስማማት አለብን። ለህፃኗ ደህንነት ሲባል እዛው መቆየት አለባት። ህይወትም ቢሆን እዚህ ከመጣች ለእሷም ቢሆን አደጋ ነው የሚሆነው። ለምን የምነግርህን አትሰማኝም? እያለች ክርክራቸውን ቀጥለዋል። እንደውስ አንቺን ለምንድነው ማማክርሽ? በማለት ሳሚም ተናዶ ትቷት ወጥቷል። ሳሮንም ተደብቃ ስትከታተላቸው ከቆየች በኋላ አሁን ይህንን ያደረገችው ሩት ናት ቢባል ማን ያምናል? እመኚኝ፣ ለዚህ ድርጊትሽ ዋጋ ትከፊበታለሽ እያለች በሀሳቧ ከራሷ ጋር ፉከራ ላይ ነበረች። ህይወት አልበም ስታገላብጥ የልጅነት ፎቶዋን ድንገት አይታዋለች። በዚህ ፎቶ ተገርማ እየተመለከተች ሳለ ሚኪ አንኳኩቶ ይገባል። ሚኪም ምን አስገረመሽ ህይወት? በጣም ይገርማል። ይህ ፎቶ ከኔም አለ እየውማ፣ እያለች እሱን እያሳየችው ነበር። ምን ያስገርማል? ይህ ፎቶ ሩት፣ ሳሮንና ዳዊት ናቸው ይላታል። ይህ ፎቶ እኮ ከኔም አለ አለችው። ሚኪም ተመሳስሎብሽ ነው እንጂ በፍጹም ሊሆን አይችልም። አይ ካላመንከኝ ላሳይህ በማለት ከሻንጣው አውጥታ ልታሳየው ስትል እሱ ግን ራሴን አመመኝ እያለ ለማደባበስ ሞክሯል። ራስመሙ እንደጠናበትና ማስታገሻ ይዞ ይዞር እንደነበረ አሁን ግን እሱ ስላለቀበት እንደተነሳበት ይነግራታል። የዚን ጊዜ እኔ ላምጣልህ እንዴ? እሺ ካላስቸገርኩሽ፣ እባክሽን አምጭልኝ በማለት መድኃኒት ፍለጋ ወደ ሆስፒታል በምትሄድበት ሰዓት ሚኪ ግን ከልብሷ ውስጥ የተቀመጠውን ፎቶግራፍ ይሰርቃታል። ዳዊት ቢሮዋ ድረስ በመሄድ ሳሮን ስለምትሰራው ወንጀል መከታተል ፈልጓል። ሳሮን ወደ ቢሮዋ ስትገባ ወንድሟን አገኘችው። ጭራሽ ቢሮ ድረስ መጣህ? አለችው ዳዊትም፣ ያንች ነገር ግን እየገባኝ አይደለም። ቢሮሽ ስንት ነው? እዚህ ስለምንድነው ሁልጊዜ የማትገቢው? ይላታል። የእርዳታ ድርጅቱ ሌላኛው ህጻናት የምንንከባከብበት ነው ትለዋለች። ስለምትንከባከቢያቸው ህጻናት የደረሰኝ መረጃ ትክክል አይደለም እነሱን እንደምታስጠፊያቸውና መርከቡ የሚባል ሰው በሳሮን አማካኝነት ህይወቱን እንዳለፈም ይነግራታል። ጭራሽ ነፍሰ ገዳ ያደረጋችሁኝ ወንድሜ፣ ጭራሽ ለእኔ ጠበቃ መቆም ሲገባ ቀጠላት፣ ጎን ሆነህ የምታሳድደኝ ነገር ነው የማይገባኝ አለችው። ዳዊትም የሚደርሱት መረጃዎችና አሉባልታ ወሬዎች ምናልባትም ሳሮን ይህንን ድርጊት ፈጽመው ከሆነ ቢሮዋን ለመፈተሽ ሲመጣ ግን ቢሮዋ ምንም አይነት የተለየ ነገር እንዳላስቀመጠች ይነግራታል። ይኸው ንጽህናይን አረጋገጥክልኝ ክልኝ ከዚህ በላይ ምን ላድርግ? አለችው። ይህ ማለት አንቺ ከወንጀል ነጻ ነሽ ማለት አይደለም። በተለይ ደግሞ የስራ ባልደረባሽ መርከቡ የሚባለው በአንቺ በኩል ወንጀሉ እንደ ተፈጸመ ያመላክታል። ቫክሽን ለዛች ምስኪን እናት ስትይ ከድርጊትሽ ልታቆም ይገባል ይላታል። ሳሮንም እኔ የማደርገው ድርጊት እናቴን አይመለከትም። አንተም ቢሆን የሰዎችን አሉባልታ ከመስማት ከኔ ከህት ጎን ብትቆም ይሻላል። በኋላ ይቆጫሃል፣ አለች እየጮኸችና እየተናደደች። ቢሆን ደስ ይለኝ ነበር፣ ግን እያየውሽ ጠፍተሻል በማለትም ይጮህባታል። ሚኪ የህይወትና የዳዊት ጉዳይ በጣም አስጨንቆታል። እስከ መቼ ነው የማትናገሪው እያላት ነው። ትንሽ ጊዜ ብቻ ጠብቀኝ፣ ሳሚም ህጻኗ የት እንዳለች አውቋል። ብቻ ይህም ሁሉ የማደርገው ለህይወት ደህንነት ስል ስለሆነ ቢያንስ አንተ እንኳን ልትረዳኝ ይገባል፣ አታስጨንቀኝ እያለችው ነው። እኔም ለአንቺ ደህንነት ስል ነው፣ በኋላ ስትዋረጅ ማየት አልፈልግም ይላታል። ሩትም ስለ ልጆቹ አዲስ መረጃ እንደሰማች እና ወደዛ ልትሄድ እንደሆነ ለሚኪ ትነግረዋለች ሚኪም እኔም አብሬሽ እሄዳለሁ በማለት ተከትሏት ይሄዳል አሮንም የስራ ባልደረቦቿ በመደወል ማነው እየተከታተለ የሚያስፈራራኝ ይህንን መረጃ አጣርተ እንድትነግረኝ እፈልጋለሁ ካለዛ ግን አንድ መረጃ ሀያ ጊዜ ደጋግመህ እንድትነግረኝ አልፈልግም ደሞዝ የምከፍልህም ለዚህ ነው በማለት ተበሳጭታ ስልኩን ትዘጋዋለች። በዚህ ሁኔታ እያለች ሳሚ ይመጣል። አሁን በጣም ተበሳጭቻለሁ፣ አንተን የማናግርበት ጊዜ ላይ አይደለውም አለችው። በአሁኑ እንኳን ላበሳጭሽ ሳይሆን ይቅርታ ልጠይቅሽ ነው፣ ሕፃኗ ሩት እንዳሸሸቻት ሰምቻለሁ ይላታል። ሳሮንም አንተና ህይወትን መቼም ይቅር አልላችሁም፣ አሁን አንተን የምሰማበት ጊዜ ላይ አይደለውም አለችው። ሳሚ ደግማውን ምን አድርጌሽ ነው የተበሳጨሽብኝ? አላት። እንዲሁ ሳይህ ታበሳጨኛለህ፣ ውጣልኝ በማለት ትጮህበታለች። እሺ እወጣልሻ አለው በማለት ሳሚም ክፍሉን ለቆ ይወጣል። ወት መድኃኒት ገዝታ ስትመለስ ፎቶውን ለሚኬ ልታሳየው ፈልጋ ነበረ። ልብሶቿ ውስጥ ብትበረብር ያንን ፎቶ አላገኘችውም። እንዴት ሊመሳሰል ይችላል? እኔና ዳዊት በልጅነታችን ደብረ ዘይት አንድ ሰፈር ነበርን። ብቻ በምን አይነት አጋጣሚ እንዴት እንደዚህ አይነት ፎቶ ሊኖረን ይችላል ደግሞ እራሱ እኮ ነው እያለች በሀሳቧ ተጨናንቃለች ዳዊት ሳሮንን በሚከታተልበት ሰዓት ሩትንም እየሰለለቻት እንደሆነ ተመልክቷታል የት ሄደሽ ነው ደግሞ የሳሮን ቢሮ ሁኜ አንቺንም አየሁሽ ምን ትሰሪያለሽ አሁን በህፃንነት እድሜሽ እንደዚህ አይነት ነገር ልትገቢ አልፈቅድልሽም ሩት የሳሮን ቢሮ እንዳልሄደች ለማዋሸት ብትሞክርም ዳዊት ግን እርግጠኛ ሆኖ እንደተመለከታት ይነግራታል። ዳዊትም ከዚህ ነገር ማቆም እንዳለባት ደጋግሞ ቢያስጠነቅቃትም ሩት ግን እህት የሰዎችን ስትበድል ማየት አልፈልግም። መርከቡ በሚባለው ሰውዬም ዳዊት ያገኘው መረጃ እርግጠኛ ነህ ወይ እያለች እየጠየቀችው ነው። እርግጠኛ አይደለሁም፣ ግን ፍትሐዊ ሆነን ለመጠየቅ እሞክራለሁኝ። የሰማዋቸው መረጃዎች ወደ እሷ የሚጠቁሙ ናቸው ይላታል። ይህን ያል እንኳን መጠርጠር መቻልህ ተመስገን ነው። ዳዊት እራስሽ ለተጉሪ ስራሽንም ጀምሬ ስለዚህ ጉዳይ እኔ ያለውበት ይላታል። እሺ ወንድሜ፣ ስለ እኔ አታስብ በማለት ትታወደ ውስጥ ትገባለች። ህይወት ውጭ ተቀምጣ በሀሳቧ ጭልጥ ብላለች። ከኋላዋ መጥቶ ዳዊት አይኗን ይሸፍናታል። ዳዊት፣ እኔ ማን ነኝ? በማለትም በማለት የሚጠይቃታል። ህይወት የህልም ንጉስ አለችው። እስኪ ድገሚው በማለትም ሁለተኛ ይህን ቃል እንድትጠራው ያደርጋታል። ለዚህ ንግግር ሽልማት ያስፈልግሻል በማለት ስጦታ ያበረክትላታል። ዳዊትም ምን እያሰብሽ ነበር? በሐሳብሽ ጭልጥ ብለሽ ሄደሽ ነበረ! እኔ እያለሁልሽ ምንም ነገር አታስቢ። በቅርቡ እናቴን አስተዋውቅሽና ወደሷ ይዤሽ ሄዳለሁ። ህይወትም የሳሮንና የሳሚ ነገር እንደሚያስጨንቃት ትነግረዋለች። ስለ እነሱ ጉዳይ የሚያሳስብሽ ነገር የለም፣ ሆን ብለሽ እነሱን ለመጉዳት ያደረግሽው ነገር የለም። ብቻ እኔና አንቺ እንስማማ፣ በሁለታችን መካከል ማንም ጣልቃ እንዲገባብን አንፈቅድለትም ይላታል። በዚህ ሁኔታ ሁለታቸው እያወሩ ባሉበት ሰዓት ሳሚ ከወደ ውጭ መጣና ለምን የተሻለ ቦታ አትወስዳትም ይለዋል። አንተን ያወራ የለም አይመለከትህም አለ ዳዊት። ህይወትም እንደ እርጎ ዝንብ ጥልቅ ማለት ይወዳል አለችው። ታሜም ባዶ ግቢ እኮ ብቻችሁን ተቀምጣችሁ ሳያችሁ ጊዜ ነው እንጂ አይመለከተኝም፣ በማለት ትቷቸው ወደ ውስጥ ይገባል። ከወደ ውጭ ሲገባ ሚኪን ሳሎን ተቀምጦ ያገኘዋል። ሩት የት ሄዳ ነው በማለት ይጠይቀዋል። አንድ ቤት እየኖርን ለምን እኔን የተለየ ጥያቄ ትጠይቀኛለህ? አሁን አሁን አብራችሁ ስለማያችሁ ነው በማለትም ይጠይቃል ሚኪም ሩትን ለምን ፈለግካት? ሲመስለኝ ግን ለጥብቅ ጉዳይ ይፈልጋት ይመስላል። ለምን ልታወጣጣኝ ትሞክራለህ? አለው ባንን ክብኝ እንዴ ይቅር በቃ፣ በማለትም በሀሳቡ ይነጋገራል። ሳሚም የሚኪ የውጭ ሀገር ፕሮሰሱ ምን ደረጃ ላይ እንደደረሰለት ይጠይቀዋል። ሚኪ ውጭ ሀገር ለመሄድ ሳይሆን ሳሮንን ለመበቀል ነው። ውድዛ ቤት ሄደው የውጭ ሀገር ፕሮሰሱ እስኪመጣልኝ በማለት ቤት ውስጥ አንዳንድ መረጃዎች እየፈተሸና እየፈለገ ይገኛል። ለምን የውጭ ፕሮሰስ ጠየከኝ አንተ መሄድ ፈለግክ እንዴ ይለዋል ከተሳካልኝማ ደስ ይላይ ነበረ ሳሮን እንደው የውጭ ሀገር ጉዞ ደስ አይላትም እሷማ ሀብታም ናት ምኑ ብላ ውጭ ሀገር ሄዳ ትጠገረራለች ለማንኛውም የኔ ፕሮሰስ ይለቅና እነግረሃለሁ ይለዋል ሩትና ሳሚ ሲጨቃጨቁበት ስለቆዩት የህይወት ልጅ ጉዳይ ከሰማች በኋላ ሳሮን ወደ ደብረ ዘይት በማለት ጉዞ ተነስታለች። እንዴት ከስንት ጊዜ በኋላ ዛሬ ለመሄድ ተነሳሽ እያላት ነው ዳዊት። አንተ ነበርክ አይደል እንዴ ማየን ሄጅ እንድጠይቃት ስትጨቀጭቀኝ የኖርከው ዛሬ ለምን አትሽ ትለኛለህ? እሽ በቃ፣ ከሄድሽ ሻይ ቀር ደግሞ በደንብ አጫውተሻት ተመለሽ። አይ ነገ ነው የምመለሰው አለችው። እሺ የቤቱን ነገር አድራ በማለትም ሻንጣዋን ይዛ መኪና እየጠበቃት ስለሆነ ዳዊትን ተሰናብታ ወጣለች። ሳሮንን ጉዞ እየተመለከተችው ሩት የት ነው የምትሄደው ደግሞ ዛሬ? ስራ ቦታ ትሄዳለች እንዲህ በዚህ ሰዓት አለችው። አይ ደብረ ዘይት ነው ማየ ልጠይቅ በማለት ዳዊት ይመልስላታል። ሩት በጣም ትደነግጣለች። ምክንያቱም ህፃኗን ያሸሸችው እናቷ ቤት ስለሆነ፣ በትክክልም የሳሮን ጉዞ ህፃኗን ፍለጋ እንደሆነ ገብቷታል። ዊት ያንቺ መደንገጥ ከምን የተነሳ ነው እያላት ነው። ከጓደኞቿ ጋር እንደተቀጣጠረችና ቀጠሮንም እንደረሳችው ትነግረዋለች። አሁኑኑ መሄድ ይኖርብኛል በማለትም ወደ ውጭ ትወጣለች። ሩት እንግዲህ ህፃኗን ለማዳን ስትል ነው ወዲያውኑ ተከታትላት ለመውጣት የፈለገችው። ዳዊትም ስልክ በመደወል ሳሮን ወጥታለች፣ ከጀመረችው ጉዞ እንድታስቀሯት ነው የምፈልገው፣ ነገር ግን ምንም አይነት ጉዳት እንዳታደርሱባት በማለት ማስጠንቀቂያ ሰጥቷል። የሩት መደናገጥና ህፃኗን ለማዳን ስትል ሳሮንን እየተከታተለች ያለችው ነገር ዳዊትን ሳይገባው አልቀረም። ለዚህ ነው ከጀመረችው ጉዞ አስቀሩልኝ በማለት ስልክ ሲደውል የነበረው የዛሬው የህይወት መንገድ ክፍል ሀምሳ ሁለት ይህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ የሆንላችሁ እያልኩኝ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆነ አመሰግናለሁ።